ሰላሙ አሌይኩም ወረህመቱላ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? በጣም ደህና ነኝ ኔ አልሐምዱሌላ። እስቲ ዛሬ ደግሞ በአዲስ ቪዲዮ መጥቻለው። ዛሬ እንኳን ማለት ነው እንዲ ወሬ አምሮኝ ነው ወይ ወሬ አምሮኝ ነው ወይ ስድብ አምሮኝ ነው እና ገና ቪዲዮውን ማለት ነው ከኔ የማይጠበቅ ቪዲዮ ነው ዛሬ የምሰራው። ምን መሰላችሁ እኔ በአንዳንድ ቪዲዮ ላይ ሳየው በእህቶችም እንግዲህ እኔ እና አብሬሽን አልከታተልም። በነገራችን ላይ ያው ግን እህቶችን ስለሚፈተፍቱት ያው እህቶችን ስለማበረታተት ስለሚያበረታቱኝ የእነሱን ቪዲዮ ነው የማየውና በተለይ ተሉሉ ቤት ማለት ነው ሉሉን በጣም የምወዳት ምርጥ እህቴ ናት። እና ሰው ስልታወራ ስለምንሰማት አሁን ማለት ነው እኔም የሆነ ነገር ለባለስቴ እንግዲህ አይመለከተኝም የማይመለከተኝ ነው የገባሁት፣ ሲታወቃቸው የማይመለከታቸው ቦታ ምግብ ቦታ እንደዛ ነው ማለት ነው። እና አብረሽ ማለት ነው አብረሽ አብረሽ እያሳዘነኝ ነው አንጀቴም በላው። እና ማለት ነው ቆይ ለምን አንዱን እግሩን ሹሀናውን ሰብራህ አለቅም እንዴ? ምን በወጣ ወንድሜ፣ ምን በወጣ? ወይ ልጅቱን ተው፣ ወይ ልጅቱን ተው። ወይ አንተ እሱ ያለ ይህን ስማ ተስተካከል ማለት ነው እንዴ እንዴ ቆይ በሚስትና በሚስትና ባገር እኮ ቀልድ የለም። በሚስትና በሀገር ወንድ ልጅ በሚስቱና በሀገሩ አይቀለድም። በቃ በሚስቱ በሀገሩ በሃይማኖቱ በቃ አይቀለድም። በቃ ወንድ ልጅ መቆም ያለበት ለነዚ ነው፣ ለሚስቱ ለሃይማኖቱ፣ ለሀገሩ ማለት ነው እንዴ ቆይ ዲያኒ አያገባህም እያለ እኔ እምትወደው እያለ ሲጨጀልብህ ኖረ። ከዛ ለጥቆ ደሞ ያማ ነው የሆነ አንድ ደሞ የሆነ ሙስሊም ልጅ አለ እያንም ደግሞ ይዛ እንደዙሀ አያገባህም እያሉ ባንተ ላይ በዛ በጾሙ እንደውም ሙስሊም ለብሳ ሂጃብ ለብሳ ምናምንና አይቼ ነበር ቪዲዮ እና እንደዛ እየተቆራረጠ ቪዲዮ ያለሁ። አሁን ደግሞ ይሄ አያገባህም ደግሞ እኮ ነፍሰ ጡር ነኝ እያለች ነፍሰ ጡር ናት እየተባለ እና አብርሽ ወንድሜ፣ በቃ ወንድ ሁን። ሀላስ እንግዲህ በጣም ታግሰሃል ሶብረሃል። በቃ ከዚህ በላይ ሰውም የማይፈርድብህ ቁም ነገር አይፈርድብህም እንዴ ወይ ወይ ወይኔ ወይኔ አብርሽ ትዕግስቱ ስጠህ እንዲህ ጭራሽ በሰው እንዲህ ዱባይ ወስደህ አግብተህ ያ ሁሉ ወጪ ውስጥ አውጥተህ እንዲህ እ ቆይ ከዱባይ ራሱ ከኢትዮጵያ ዱባይ የአየር ትኬት ራሱ ስንት ነው? ዱባይ ላይ ቤት ክራይ ያለ መቼም እዛ ላይ የግድም ሰርግ የግድም ሰው የግድም ሰው ራት መቼም ሳይበላ አይቀር ነው። የሚዲያም ቅመሞች ብር ነው የሚባለው እውነት ይሆን እንግዲህ እኔ አላውቀም ግን እንዲሁ ብቻ እንግዲህ ወይኔ አብርሽዬ ወይኔ አብርሽዬ፣ አንጀቴና የበላኸው በሲሊ መቀጣት ከባድ ነው፣ ከባድ ነው። እኔ እንግዲህ ጥናቱን ይስጥህ። በቃ እንግዲህ በቃ ጀግና ሆኖ ቁም ነገር፣ ጀግና ሆኖ እንግዲህ ጀግና ነህ እየተባለ ነበር። እዛ ጊዜ እንትና ጋራ እናውጣ እየተባልክ ነበር። ገርፋለሁ ያክ ነበር። ያንን ማን ነው ያኔን ግን ተዛ ወዲህ በቃ ፈርታህ አልመሰለኝ። ጭራሽ በላይ ላይ ቡታጅራ ያለ ዩቱበር እኔማ፣ እኔ እኮ ግራ ገባኝ። አላይም አለ እህቶች ያመጣችኋል፣ ሳልወድም በግዴ አይሃለሁ፣ በፈልጊህም ሳይሆን በግዴ አይሃለሁ ማለት እህቶችን ማየት ስለምፈልግ እና እዚህ ጭራሽ እንደው ካሜራ ቤት ሰስዶሳመ ቆይ ማለት ነው እንደሚባለው ውሸት ነው። በቃ ካሜራቸውን አዘጋጅተው ምናምን ምናምን የሆነ ችግር ተፈጠረ። እዛ ድብድብ ግልግል ምናምን ብቻ ለብቻ ገጥም፣ ግን የወንድ ተሆንክ ተቀጣጠረ፣ ካሜራ ፌት ምትገላገልብኝ አሁን ኢትዮጵያ እንትን በበዛበት ሰዓት አንዱ ባህር ዛፍ ዲሃ ግጥም ጎበዛለህ። ለነገሩ መቼም ይሄን ያህል ግን ይሄን ያህል መውረድ ቁም ነገር፣ ምንም ስራ ቢሆንም ገንዘብ ቢሆንም። በነገራችን ላይ ግን ብዙዎቹ ማለት ነው እየጻፉ ነው እየጻፉ እንደዚህ አድርገን እንደዚህ አድርገን ማለት ታዩ ከሆነ አንድ ቀን ከአንድኛቸው ቻናል ነው የሚለቀቀው፣ አንደኛቸው ከአንደኛቸው ቻናል ነው የሚለቀቀው ያ ነገር ማለት፣ ሶስት አራት አምስት የሆኑና ማለት ነው ያኔ ልክ እንደ ፊልም ደራሲ ምናምን እንደሚባለው እንደዛ ጽፈው ተዘገጃጅተው ምናምን ነው። ግን አብዛኛውን ሕዝብ ብዙ ሰው እውነት ይመስለዋል ማለት የሆነ ችግር ተፈጠረ። እንደዚህ አሁን በነገራችን ላይ አሁን ኢትዮጵያ ውስጥ ማለት ነው እነዚህ እንደዚህ እንደዚህ ያሉ ዩቱበሮች ወላሂ በጣም ከፍተኛ ገንዘብ ነው ይከፈላቸው። በጣም ከፍተኛ ገንዘብ ማለት ነው፣ እይታቸውን እራሱ በጣም የሚታይላቸው እና አሁን አብረሽ ምሳሌ ሚስቱ በአደባባይ ብትሳብም ለዶላር ነው። ዶላሩ ዶላሩ አሸጠው እና እንደዛ ነው። እና በጣም እይታ ስላላቸው እና ሌላው በቃ የሆነ ምናምን አሁን ሀታ ራሱ ዝም ብሎ ሌላ እይታ በጣም ወላ እነዚህ ሰዎች በጣም አስቡት። ከአብዛኞቻቸው አሁን አመት ምናምን የሆናቸው ናቸው ዩቱብ ከጀመሩ ማለት ነው። እስከ 20300 የገባሉ በጣም እየታየላቸው እና እየሰሩ ያሉት ማለት ነው። ለዚህ ነው እንደዚህ በቃ ወርደው ታች በጣም ዝቅ ብለው ተጨመላልቀው የሚሰሩት ማለት ነው። እና ብቻ አንዳንዴ ግን ያስቃለሁኝ በተለይ ሉልዬ እኔ የት ስታወራ አበገስ ለዋለ ያኛት እንዲወድ የመቁ ወይኔ ሉልዬ ይህን ቪዲዮ ካየሽ ግን በጣም ፈጠሮም ወዲስሽ ይነት እና ማለት ነው። ውድ ቤተሰቦቼ ያው ዛሬ ትንሽ ፈታ አልበል ብሌ ነው እና በጣም አስቀውኛል። በሌላ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ ይብቃኝ። ሰላም አሌይኩም